በወላጅ እናቷ መሆኑ ነበር ዓለምን ያስደነገጠው። በፈረንጆቹ አቆጣጠር ኤፕሪል 20 2024 የቤታውን ፖሊስ ጣቢያ አንድ ስልክ ተደወለለት። ስልኩም አንድ በፍጥነት እየሄደ ስለነበረ መኪና ቅሬታ ለማቅረብ ነበር። ፖሊስ ወደ ስፍራው ሲደርስም የተባለው መኪና ተጋጅቶ ቆሞ ነበር። ወደ ውስጥም ሲመለከቱ ባዩት ነገር በጣም ነበረ የተደናገጡት። በመኪናው ውስጥም ሁለት ጎል መስ ያሉ ወንድና ሴት ከኋላ ወንበር ደግሞ የ10 አመት ታዳጊ እና የ15 ዓመቷ ቴምሪ ጆንሰን ነበሩ። እንደ ፖሊስ ገለጻ የ15 ዓመቷ ታዳጊ በሽጉጥ በተደጋጋሚ ተመታ እና በሳት ተቃጥላለች። ቴምሪ ጆንሰን የ15 ዓመት ታዳጊ ስትሆን ቤተሰቧ ደስተኛ፣ ተወዳጅ እና ተጫዋች ሲሉ ይገልጿታል። ቴምሬ ከአባቷ ቲሚቲ ጆንሰን እና ከእናቷ ልቶኒያ ሄሪስ የተወለደች ሲሆን ቴምሪን እንደወለዱ ነበር የተለያዩት። አባቷም ልትርሽያ ከተባለች ሴት ጋር ትዳር ሲመሰረት፣ እናቷ ደግሞ ቴረንስ ዋሽንግተን ከተባለ የአርባ አንድ አመት ሰው ጋር ግንኙነት ጀመረች። ቴምሬም ከወላጅ አባቷና ከእንጀራ እናቷ ጋር እሩ ደስተኛ የሚባል ህይወት ነበራት። በ2022ም ቴምሪ ከወላጅ እናቷ ጋር መኖር እንደምትፈልግ ለአባቷ በመናገር እናቷና የእናቷ ፍቅረኛ ቴረንስ ወደሚኖሩበት ሉዊዚያና አቀናች። እዛም እየኖረች ባለ ሰዓት ለመጀመሪያዎቹ ጥቂት ወራት ሁሉ ነገር ደና ነበር። ከወላጅ አባቷና ከእንጀራ እናቷ ጋርም በስልክ ግንኙነታቸው ቀጠለ። ነገር ግን ከጊዜያት በኋላ ግንኙነታቸው ተቋረጠ። ቲሚቲእና ልትሪሽያም በተደጋጋሚ ስልኳ ላይ ቢደውሉ ሊያገኟት እንዳልቻሉ ይናገራሉ። ከወላጅ እናቷ ጋር ግን ስለነበረች የከፋ ነገር ይገጥማታል ብለው አላሰቡ። ነገሩ ግን እንደዛ አልነበረም። ቴምሬ ከእነሱ ጋር ስኖር ለማመን የሚከብዱ ነገሮችን ስታሳልፍ ነበር። ሁለቴ በሽኩት ተመታለች፣ አንዱ ፊቷ ላይ አንድ ደግሞ ደረሷ ላይ በተደጋጋሚ እሳት ለኩሰው አቃጥሏታል። በመጨረሻም ገድለው ለው ወደሚጠሏት አካባቢ ሲያቀኑ ነበር ፖሊስ የያዛቸው። ይህን ያደረገባት ጠላት አይደለም ሌባ አይደለም ወይም ሌላ ሰው አይደለም፣ ወላጅ እናቷ ከፍቅረኛዋ ጋር በመተባበር ነበር። ፖሊስም ቴምሬን ሕክምና እንድታገኝ ወደ ሆስፒታል ወሰዷት። እንደ ሐኪሞቹም ገለጻ ሁለቴ በሽጉጥ እንደተመታችና በሶስትና አራት ደረጃ ቃጠሎ ሰላሳ ፐርሰንት የሚሆነው ከወገቧ በላይ ያለ ሰውነቷ እንደተጎዳ ያስረዳሉ። anybody can do anything to anyone like that but it's a constant shocker especially when it's a, a, a family member, a mother. So is it a constant shocker? You know, I, I served 22 years in the Marine Corps and seen a lot of things in this

ይህ ብቻ ግን አልነበረም በቴምሬ ላይ የተፈጠረው ጥቃት። ቃላቸውን መስጠት ሲጀምሩ ነገሩ እየባሰ ይመጣል። በመጀመሪያም ቴረንስ ቃሉ እንዲሰጥ ይደረጋል። ቴረንስን በሽጉጥ የተኮሰባት እሱ እንደሆነ ከእናቷ ጋር እየተጨቃጨቁ ባለ ሰዓት ያምናል። አያይዞም በተደጋጋሚ የፆታዊ ጥቃት ይፈጽምባት እንደነበር እናትየው እያየች ይናገራል። ያቃጠለቻት ግን እናቷ እንደሆነች ፌብሯሪ ላይ ሕክምናም እንዳታገኝ ቤቱ ውስጥ ዘግታ እንዳስቀመጠቻት ያስረዳል። ፖሊስ ያገኛቸው ኤፕሪል 20 ነው። ፌብሯሪ ላይ ከተቃጠለች ለሶስት ወሩ ያህል ያለ ሕክምና ስትሰቃይ ነበር። አሁን አንድ እናት ለምን ይሄን ሁላ ነገር ልጇ ላይ ትፈጽማለች ብላችሁ ታስቡ ይሆናል። ቴረንስ እንደገለጸው ከሆነ ያቃጠለችበት ምክንያት በተደጋጋሚ ወሲባዊ ጥቃት ሲፈጽምባት ስታይ በቅናት ተነሳስታ ነበር። ቴረንስ ቃሉን ሰጥቶ ከጨረሰ በኋላ ልቶኒያ ቃሏን እንድትሰጥ ብትጠየቅም ፍቃደኛ አልነበረችም። የተከሰሰችበት የክስ ዝርዝሮች በመጀመሪያ ደረጃ የግድያ ሙከራ፣ ታዳጊን በማሰቃየት ታዳጊን ለአደጋ በማጋለጥ እና አንድ ሚሊዮን ዶላር የገንዘብ ቅጣትን ጨምሮ ነበረ። በተመሳሳይ ፍቅረኛዋ ቴረንስ አንደኛ ደረጃ የግድያ ሙከራ፣ ሁለተኛ ደረጃ ታዳጊን በማሰቃየት፣ በሁለተኛ ደረጃ የተፈጸመ አምስት የአስዶ መድፈር ክስ፣ በሁለተኛ ደረጃ ህፃን ላይ ወሲባዊ ጥቃት በመፈጸም ተከሰዋል። እሱ ግን አሁንም እንደቀጠለ ነው።